አሁን እሷ ናት ቁጭ ብላ እምጠጣው። እኔ ከሄድኩ የአራት ስኒ ነው የምጨምረው፣ ግን በማንቆርቆሪያው ነው የምጨምረው። ከዛ ጀበናዋ ብድክ ታረጋታለች፣ ይዛ ነው ታጋታለህ አንድ ወይኔና ሶስት እሷ ነው በቃ አለቀ። ስንት ጀበና አለ መሰለሽ? ሶስት ጀበና አለ። አንድ አታስታውሽም ነው ይማዋል

እንትን ገብቷል አሉ አልታወቀም። ገና ምርመራ ላይ ነው። እንና ነገር ነው ሙሉ የደም ስር ነው አሉ የሚቆጣጠሩ ስድስት ሰው እንኳን ስምንት ሰው በህክምና ላይ ናቸው። ያንን የመጀመሪያ የታመመውን ሰው ያከመው ዶክተር ያለምንም ነገር ስለሆነ ዝም ብሎ ህክምና ስላረገለት፣ ነርሷ እሱም ህክምና ላይ ናቸው።